አንድ አንድ ቀን አስተሳሰብ ሜዳ ይቀራል፣ ርቱም ቢሆን እንዴት ችሎ አፍ ያወራል። ያልሸወዳት ያላጓጓት ልጅ ውበቷ ቃል ኬት ይምጣል። አዛኝቷ ባለኛ ቅም እርሷን በወድ ዓለም ለምን ይደንቀዋል? የእናቴን ጣም ያልቀመሰ የት ያውቀዋል? አይገርምም ወይ እጇ ለተአምር የጻፈው ከምን ቢሰራ ነው እሳት የታቀፈው። አልቆ ያውቅም የኔ ተስፋ ኖር ኃጢአቴን እያወቅኩኝ እመኛለሁ አንድ ያግኝቻት ቀሚሷ ስር ባለቀስኩኝ አፋፍ ቢሆን ገድ ጣዬ ቢከበኝም ዙሪያ ገደል አይቆጨኝም ዘላለሜን አንድ አይቻት ብፈነገል ያላወቀ ቢንቃትም ያልቀመሰ ቢርቃትም ለቀረባት እንደ ዘመድ አትቦዝንም ከማማለድ ግን ያስቃል፣ ግን ያስቃል አንዳንድ አሽሙር፣ ይገርመኛል የሰው ስላቅ። እስኪ ማን ነው ከሷ ውጪ ፈጣሪውን ወልዶ የሚያውቅ? ለሷ ክብር ስንዘምር ዓለም ለምን ይደንቀዋል? ለእሷ ክብር ስንዘምር ለሚጠላት ሁሉ ስሟ ባይመችም ችግሩን ላዋያት ጽዩፍ አይደለችም። ቻህን ብትቀር አግልለው ቢጥሉህ የትም ምድረ በዳ ተስፋ የምትቆርጠው አዛኟ የቴዳ ከጌታ ስቃይ ስር ከመስቀሉ ግርጌ የቀረውን ሀዘን ልቤ ሲያስታውሰኝ እንደ ጎርፎራጁ የእናቱ እንባ አንጀቴን በጠሰኝ። የዓለም ደስታን ወልደው ደስታን የተራቡ የማርያምስ አይኖች ቀላል ፍዳ ገቡ። አንድ ሆኖ እርሱ በመስቀል ላይ የዓለም ፍጥረትን ቢወክል ማንም ቢሆን በኢየሱስ ሞት አይጎዳም የእሷን ያክል። ሳይፈለጥ ሳይቆረጥ ሳይፈራርስ ተንከባሎ የማርያምን መራር ሀዘን እንዴት ሰማይ አየችሎ። ሁልጊዜ ሰቀቀን መንሰፍሰፍን እንጂ ደስታን ያልታደለ የመብርሃን አንጀት ያልቻለው ምን አለ። አላዋቂ የአርቧን ቀን ሊያወራ ቢሰናዳም ልጁ ሲሞት ያላየ ሰው የእሷን አዘን አይረዳም። ሺ ግዜ ብትናቅ ሺ ጊዜ ብትናቅ ከጫማዋ በታች መስገድ ስለሆነ የዚህች ዓለም እሷ ሐሰተኛ ሁሉ ያወራውን አምነን አንቀልድም በሷ። አንዳንድ ቀን አስተሳሰብ ሜዳ ይቀራል። ርቱም ቢሆን እንዴት ችሎ አፍ ያወራል። ያልሸወዳት ያላጓጓት ልጅ ውበቷ ቃል ኬቲም ጣላ አዛኝቷ ባለኛ ቅም እርሷን በወድ ዓለም ለምን ይደንቀዋል። የእናቴን ጣም ያልቀመሰ የት ያውቀዋል? አይገርምም ወይ እጇ ለተአምር የጻፈው ከምን ቢሰራ ነው እሳት የታቀፈው? አልቋያው ያውቀም የኔ ተስፋ ኖር ኃጢአቴን እያወቅኩኝ እመኛለሁ አንድ ያግኝቻት ቀሚሷ ስር ባለቀስኩኝ አፋፍ ቢሆን ገድ ጣዬ ቢከበኝም ዙሪያ ገደል አይቆጨኝም ዘላለሜን አንድ አይቻት ብፈነገል ያላወቀ ቢንቃትም ያልቀመሰ ቢርቃትም ለቀረባት እንደ ዘመድ አትቦዝንም ከማማለድ። ግን ያስቃል ግን ያስቃል አንዳንድ አሽሙር ይገርመኛል የሰው ስላቅ። እስኪ ማን ነው ከእሷ ውጪ ፈጣሪውን ወልዶ የሚያውቅ? ለሷ ክብር ስንዘምር ዓለም ለምን ይደንቀዋል? ለእሷ ክብር ስንዘምር ለሚጠላት ሁሉ ስሟ ባይመችም ችግሩን ላዋያት ጽዩፍ አይደለችም። ቻህን ብትቀር አግልለው ቢጥሉህ የትም ምድረ በዳ ተስፋ የምትቆርጠው አዛኛ የቴዳ ከጌታ ስቃይ ስር ከመስቀሉ ግርጌ የቀረውን ሀዘን ልቤ ሲያስታውሰኝ እንደ ጎርፍ ወራጁ የእናቱ እንባ አንጀቴን በጠሰኝ። የዓለም ደስታን ወልደው ደስታን የተራቡ የማርያምስ አይኖች ቀላል ፍዳ ገቡ። አንድ ሆኖ እርሱ በመስቀል ላይ የዓለም ፍጥረትን ቢወክል ማንም ቢሆን በኢየሱስ ሞት አይጎዳም የእሷን ያክል። ሳይፈለጥ ሳይቆረጥ ሳይፈራርስ ተንከባሎ የማርያምን መራር ሀዘን እንዴት ሰማይ አየችሎ። ሁልጊዜ ሰቀቀን መንሰፍሰፍን እንጂ ደስታን ያልታደለ የመብርሃን አንጀት ያልቻለው ምን አለ። አላዋቂ የአርቧን ቀን ሊያወራ ቢሰናዳም ልጁ ሲሞት ያላየ ሰው የእሷን ሀዘን አይረዳም። ሺ ጊዜ ብትናቅ ሺ ጊዜ ብትናቅ፣ ከጫማዋ በታች መስገድ ስለሆነ የዚች ዓለም ምሷ፣ ሀሰተኛ ሁሉ ያወራውን አምነን አንቀልድም በሷ።